ሰላም ሰላም ጤና ይስጥልን ውድ ዩቲብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮችን ላይ ስለ ስንፈተ ወሲብ እናውራለን። እንግዲህ በዛሬው ቪዲዮችን ላይ የሴት ስንፈተ ወሲብ እና የወንድ ስንፈተ ወሲብ እንዳለ ይታወቃል። በዋነኛነት እነዚህ ሊፈጠሩ የሚችሉባቸው ምክንያቶች ምንድን ናቸው፣ እንዴት መፍታት ይቻላል የሚሉትን አጠር ባለ መልኩ እናውራበታለን። እንግዲህ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ ሲሆናችሁ ካላችሁ ቻናሉን ሰብስክራይብ ላይክ ኮሜንት ሼር አድርጉ እንዲሁም ደግሞ ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ እያነበብኩኝ መልሼ ቪዲዮ እየሰራ ወደ እናንተ የማቀርብ ይሆናል እንግዲህ ቅድም በርዕሱ እንዳስታወቅኳችሁ የስንፈተ ወሲብ መንስኤዎች በጣም ብዙ ናቸው ተብሎ ይታሰባል እንግዲህ በዋነኛነት ከ ከሚነገሩት ዋና ዋና ነጥቦች ውስጥ አንዱና በአብዛኛው ሰዎች የማያውቁት ብዬ ማስበው የአመጋገብ ስልት ነው። አመጋገብ ለስንፈተ ወሲብ ይዳርጋል እንዲሁም ደግሞ ጤናማ ህይወትን ለመመስረትም እንዲሁ ያገለግላል ማለት ነው። እንግዲህ አብዛኞቻችሁ አመጋገባችሁን ከደም አይነታችሁ ጋር እንድታደርጉ ብዬ ከዚህ በፊት የተለያዩ ቪዲዮዎችን ሰርቻለው እንግዲህ እነዚህ የአመጋገብ ስልታችን የተለያዩ ፋክተሮች ይኖሯቸዋል። በተለይ እንደ የደም አይነታችን ማለት ነው። ፊዚካሊ ሁሉም የራሱ የደም አይነት እና የአመጋገብ ስልት ካራክተሮች አሏቸው። እንግዲህ ዛሬው ርዕሳችን ላይ በዋነኛነት ልናወራበት የፈለግ ነው በጀኔራል ዌይ ከሚፈጠሩ የስንፈተ ወሲብ አይነቶች ውስጥ በየትኛው ሊከሰት ይችላል ወይም ደግሞ አብዛኛው ጊዜ ስንፈተ ወሲብ እንዴት ሊፈጠር ይችላል የሚለውን ነገር ነው ማለት ነው። እንግዲህ ስንፈተ ወሲብ አንዳንዴ በተፈጥሮ ሊፈጠር የሚችልበት ሁናቶች አሉ። ይሄ ማለት አንድ ሰው በተፈጥሮ ይሄ ነገር አጋጥሞት ሊፈጠር ወይም ሊወለድ የሚችልበት ሁናቶች አሉ። ይሄ ማለት ከጊዜ ሂደት በኋላ ወይም ደግሞ ፖቨርቲ ኤጅ ላይ በሚደርስበት ጊዜ ወይም ደግሞ የጉርምስና ዕድሜ ላይ በሚደርስበት ጊዜ ይህ ነገር ሊፈጠር ወይም ሊከሰት የሚችልባቸው ሁኔታዎች አሉ። ይህንን ተፈጥሯዊ ክስተቶች ብለን ልንጠራቸው የምንችላቸው ናቸው። ሌላኛው ደግሞ ጀስት ከተፈጥሯዊ ውጭ በተለያዩ አማካኝነቶች ሊፈጠሩ የሚችሉባቸው ምክንያቶች አሉ። በዋነኛነት ቅድም እንዳልኳችሁ አመጋገባችን ላይ በጣም ወሳኝ ነገር አለው። በተለይ እንደየደም አይነታችሁ ይለያያል። ነገር ግን አብዝቶ ድንሽ መመገብ በሳይንሱ ለስንፈተ ወሲብ እንደሚዳረግ ይናገራል እንግዲህ አብዝታችሁ ድንች የምትመገቡ ሰዎች እና ለዚህ ነገር የተጋለጣችሁ ካላችሁ ይሄንን መቀነስ አለባችሁ ራሳችሁ ሪጀነሬት ለማድረግ ይህንን ነገር ኦልሞስት መተውም ያስፈልጋል ማለት ነው በዋነኛነት ከሚጠቀሰው የምግብ አይነት ውስጥ ድንች ነው ድንችን አብዝቶ መመገብ ለስንፈተ ወሲብ ይዳርጋል ማለት ነው ይሄ ለሁለቱም ፆታዎች የሚሆን ነው ማለት ነው ሁለተኛው ደግሞ አቮካዶ ነው። አቮካዶ የራሱ የቻለ የዘይት በውስጡ የያዘ ነው። እንዲሁም ደግሞ ከፓስቲው የቴስቴስትሮል ሆርሞንን ለማመንጨት እንዳያመነጭ የሚያደርግ ነው ተብሎ ይታሰባል። ስለሆነም አቮካዶ በአብዛኛው የሚመገቡ ሰዎች እንዲሁ ለስንፈተ ወሲብ ይዳረጋሉ ተብሎ ይታሰባል። ምክንያቱም ቴስቴስትሮል ሆርሞን እንዳይመነጭ እዛ ጋ ወይም ደግሞ መስኩሊኖች ኮንትራክት እንዳያረጉ ሪላክስ እንዳያደርጉ ያደርጋቸዋል። በዚህ ምክንያት ብለድ ሰርኩሌት እንዳያደርግ እንዲሁም ደግሞ ሞር ኢነርጄቲክ የሆኑ ፕሮቲኖች ወደዛ እንዳይሄዱ ስለሚዳርጓቸው በከፍተኛ ደረጃነት ለዚህ በሽታ ሊዳርገው ይችላል ማለት ነው። ስለሆነም አቦካዶ በምትመገቡበት ጊዜ በተለይ ደግሞ የደም አይነታችሁ ኦ ፕላስ እና ኦ ማይነስ የሆናችሁ ሰዎች በጣም አነስተኛ የሆነ የአቮካዶ መጠን መመገብ አለባችሁ። ካልሆነ ግን የመፈጠር እድሉ በጣም ከፍተኛ ነው። በተለይ ደግሞ እንዲህ ያጋጠማችሁ ሰዎች ከዚህ ራሳችሁን መቆጠብ ይኖርባችኋል ማለት ነው። እንግዲህ ሶስተኛው ተብሎ የሚታሰበው አጃ ነው። አጃ በተፈጥሮ ከፍተኛ የሆነ በውስጡ የያዘው ኬሚካል አለ። ይሄ ኬሚካል በጣም ከጉዳት ሊፈጥር የሚችል ወይም ደግሞ ኢሬክት ለማድረግ የማያስችል ኬሚካል ነው በውስጡ የያዘው። በተለይ በወንዶች ላይ ሊከሰት የሚችል የስንፈተ ወሲብ አንዱ ምክንያት አጃ ነው ተብሎ ይታመናል። እንግዲህ የአጃን አብዝቶ የሚመገብ ሰው ለዚህ በሽታ ይደረጋል። በአብዛኛው እንደሚታወቀው የደም አይነታቸው ኦና ኦፕላስ ወይም ደግሞ ኦፕላስ እና ኦሚ አይነት የሆኑ ሰዎች ይሄ አጃ የሚባለውን በተለያየ የምግብ ስልቶች ተመግበው ወይም ደግሞ እንደ እንጀራ ቶሎ ቶሎ በየጊዜው የሚመገቡ ከሆነ በአፋጣኝ ማቆም አለባቸው። ካለበልዚያ ግን የመፈጠር እድሉ በጣም ከፍተኛ እንደሆነ ነው የሚገመተው። ምክንያቱም ቅድም እንዳልኳችሁ ኢሬክት የማድረግ መጠኑ እንዲቀንስ፣ ፕሮቲኖች እንዳያልፉ፣ ኢነርጀቲክ ፓወር እንዳይኖረው ያደርጋል። እንዲሁም ኢነርጂ ከጠፋ ደግሞ ሞር ወደዛ አካባቢ ያሉ የካርቦሃይድሬት መጠኖች ግሉኮዝ መጠኑ በጣም እያነሰ ስለሚሄድ የደም ግፊቱም ስለሚቀንስ ኮአጉሌት ስለሚያደርግም ሊዳረጉ ይችላሉ ማለት ነው። እንግዲህ እነዚህ ነገሮች መቀነስ ወይም መተው ያስፈልጋል ማለት ነው። እንግዲህ በአራተኛ ደረጃነት ከሚጠቀሱ የምግብ አይነቶች ውስጥ ደግሞ ፓስቸራይዝድ የሆኑ አሳዎች ይጠቀሳሉ። ፓስቸራይዝድ የሆኑ አሳዎች ማለት ታሽገው የሚሸጡ የአሳ አይነቶች ቱና ተብለው የሚጠሩት ማለት ነው። በአብዛኛው በውስጣቸው የያዙት ኬሚካል ወይም ደግሞ አሳውን ለማቆየት፣ ለብዙ ጊዜ ለማቆየት የሚጠቀሙበት ኬሚካል ለስንፈተ ወሲብ እንደሚዳርግ ይታመናል። እንግዲህ በጥናቱ መሰረት በከፍተኛ ደረጃነት ለስንፈተ ወሲብ የሚዳርግ የምግብ አይነት ነው ተብሎ ይታመናል። ይህን ምግብ በተለይ ፓስታም ሆነ በተለያዩ የምግብ አይነቶች መመገብ፣ ደጋግሞ መመገብ ለዚህ በሽታ ሊዳርግ እንደሚችል ይታመናል። ስለሆነም በተቻለ መጠን እንደዚህ አይነት ፓስቸራይዝድ የሆኑ ምግቦችን አለመመገብ የተሻለ ነው፣ የተመረጠም ነው። እንዲሁም ደግሞ በውስጡ የያዘው ኬሚካል በጣም ጎጂ ከመሆኑ የተነሳ እንዲሁ በሪሌሽንሽፕ ሕይወታችሁ ላይ ከፍተኛ የሆነ ጉዳት ስለሚፈጥርም ባትጠቀሙት የተሻለ ነው። በተለይ ሴቶች ይህን ነገር ባይጠቀሙት ይመከራል ማለት ነው። እንግዲህ ወደ መጨረሻውና አምስተኛ አድርጌ የወሰድኩት የምግብ አይነት ደግሞ ሙዝ ነው። ሙዝ በጣም ጠቃሚ ኒውትረንት እንዳሉት ይታመናል። በተቃራኒው ግን የተለያዩ በውስጡ የያዛቸው ኒውትረንቶች አሉ። እነዚያ ኒውትረንቶች ስቲሙሌት የማያደርጉ ወይም ደግሞ ማያነቃቁ ኒውትሪንቶች አሉት በውስጡ። እነዚህ ኒውትሪንቶች አብዝቶ ከመመገብ መቆጠብ ያስፈልጋል። እነዚህም በምትመገቡበት ጊዜ የተለያዩ በሽታዎች፣ እክሎች በተለይ በኦስትሮጅን ላይ ሊፈጥር ይችላል። እንግዲህ ይህ በሚሆንበት ጊዜ እዛ አካባቢ ያሉ ነርቪንጎች ስራቸውን እንዳይሰሩ ስለሚያደርጓቸው ከፍተኛ የሆነ ጉዳት ሊያደርስ ይችላል። ስለሆነም እነሱንም ከሙዝን አብዝቶ ከመመገብ ቆጠብ ይኖርባቸዋል ማለት ነው። ውድ የዩቲዩብ ቻናል ቤተሰቦቼ ዛሬ ይዤላችሁ የቀረብኩት ቪዲዮ ይሄን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከሚመጣ ለሚኖራችሁ ሀሳብ አስተያየት፣ ኮሜንት ቦክስ ላይ አስቀምጡልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስክመለስ ቻው ቻው።